እንግዲህ መጠናል የተለያዩ ነገሮችን እያቀረብን እንደተለመደው እንቀጥላለን። ክቡራትና ክቡራን እንደምን አላችሁ? የዛሬ ርዕሰ ጉዳያችን ትላንት፣ የሰው ልጅ ትላንቱ ማለት ዛሬ ዝንብላንም የተገኘ አለ ከትላንት ከትላንትና እና የዛሬ ማንነታችን በዛሬው ማንነታችን የትላንት ድርሻ ምንድን ነው? በዚህ ዙሪያ እያወራ እንቆያለን። ግጥሞች አሉን እንደተለመደው ግጥሞችንም እና ምክንያቱም እያዋዛን መሄድ ስላለብን ማለት ነው። እንኳን ደህና መጣሽ ላይ ከአድርጊ ወይም እንኳን ደህና መጣ። እንግዲህ የዛሬው ርዕሰ ጉዳያችን ትላንት ረሃብና ጥበብ ሰለሞን ወልደ ዳዊት ምንትኑ ረሃብ ያለው የገባውን ልጅ ሲራክ ጠኔ ምንድን ነው ያለው? እምነ መልክ በመሆኑ ወይስ መስግል ተስብሶበት ነው። የእኔ ታስበስተጅናቸው ተራባ ሀገር ተወልደው በሎ ስነ ቃላቸው ትውልዱን መጠየቃቸው ስንት ቀን መፍጀቱን ማወቅ የረሃብ ጥበብ ቢሆን ነው። እንዲህማ ከሆነ

አይሆኑ የሆነው በለጋው እድሜያችን ስንቱን ያደረግነው ዛሬ ላይ አርጅተን ሁሉንም ስናየው ሁሉም ተለውጦ በልሶ በጣል ይፋት። ሰላም ጤና ይስጥልኝ ብላለች ፋትዬ። ያው እንግዲህ ዛሬ ትምህርት ቤት ስገባ ላይብለሪ ስገባ መጽሐፉ የሀበሻ ጀውድን እየፈለግኩልሽ ነው፣ አገኘሁት በኋላ ከዚህ ላይ በኋላ አንድ ቪዲዮ ይላክልሻል። እንኳን ደህና መጣሽ ቲጂ ሰላም ቤተሰብ። ሰላም ቤተሰብ። እንግዲህ የዛሬው ርዕሰ ጉዳያችን ትላንት ይላል እንዳያችሁት ስለ ትላንት እናወራለን። ስለ ትላንት ትላንት ማለት እንግዲህ የኛ የራሳችን ትላንት ምን ነበረ? መቼስ ዛሬ ላለንበት ሁለንተናዊ እውቀት የእውቀት አድማንስ ወይ ደግሞ አካላዊ ሆነ አይምሮዊ ለውጥ በአጠቃላይ ትላንትን ተሻግረን ነውና ትላንት ምን ነበረ? ዛሬ እስከዛሬ እንግዲህ የሰው ልጅ በመሰረቱ የሰው ልጅ በህይወቱ ትናንትን በቁጭት እንዲህ ባድርግ ኑሮ ይህን ነገር ባድርግ ኑሮ እኮ እንደዚህ ይሆን ነበር፣ ግማር ኑሮ ባገባ ኑሮ ባልጣለው ኑሮ ባላስቀይመው ኑሮ እያለ ላለፈ ነገር እንጸጸታለን። ነገን ደግሞ አናውቀውም፣ ግን እንጨነቃለን። በእጃችን ላይ ያለችው ዛሬ ግን ተሰብ ብላለች ቲጂ እና ዛሬ እኔም አዘጋጅቻለሁ። ማታ ትንሽ ክፍተት አግኝቼ ነበር። ለነገ ይሆናል። ይፋት ስልክ ተደውሎ ተቋርጦ ነበር ሰነ ሰዓት ለተወሰነ ጊዜ ይፋትዬ ብላለች ቲጂ ቤተሰቡ ናችሁ ናል በነገሮች ላይ ይፋት ያው፣ እንደኔ ታሪክ ላይ ነው የምታጠነጥነው የሚገርም የታሪክ እንትና ያላት በጣም ነው ደስ የሚለው። በላይክ ብላለች ልጅዬ፣ አመሰግናለሁ። በሸርም ቢሆን አሪፍ ነው። እኔም ሸራር ልምጣ ወደ ቴሌግራም ግሩፕ አለ። ሸራር ልምጣ። የተከዜ የቀጥታ ስርጭት ነው። ገባ ገባ በሉ። ስለ ትላንት ኔትወርክ ይዞራል። ታይለንት ሆንኩኝ፣ ስራ ላይ ነኝ። ተኩ እሺ፣ ይፋትዬ ችግር የለውም። ኔትወርኩ ያው ሰዎች እየደወሉ ነበረ። ለዛ ነው ከተመቸሽ ትጽፍ ያለሽ አንለ ሲዳል ማተር። እኛም ትላንትን እያነሳን መጥተላሉ መጥተ ላሉ ዘበከንቱ አድርገኸው ግዛት መሀላችን እልህ ደክመን መርዞት ላትሰመው ጭሆታችን። መጥተህ አሉ ስልሳ ዓመት የቆምክበትን እግርህን ሰጠ ስካራ በጀርባ ልትኖር ዘላለም፣ አንተም ካጎት ጋራ ታምር ከሰማይ ካልመጣ አበሻ ምን ቢደለው፣ መቼ ማውልት አይሰራ አንተ ከነስባሪ ካጎት ጎን አስተኝቶ ቅብጠት እስኪመስልብህ አንዴ ባቆመኝ አስተኝቶ ለልጅ ልጆቹ ድርሳን ታሪክህን አሰምቶ ጥንት ባክሱም ኋላም ሮማ ቁሞ ነበር ይልልሃል። በፖስት ካርድ እና በፎቶ አበሻ ምንተደው ይላል። የአበባው መጽሐፍ ከራዲዮን ብቻዬን ወድጀሻለሁ። ወድቃ አገኘዋት አልልም። ተነሽ እንሂድ አለሚ፣ ችግርሽ ችግሬ ይሁን ሞትሽን ልሙት ቀድሜ። ነይ ግዴለሽም አታልቅሽ፣ አኖርሻለሁ ከቤቴ አኖርሻለሁ ከቤቴ። ተስፋሽ አይጨልም አትባቢ በይሽበኝ በሞቴ ዓለም ጣለችኝ አትበይ ክንዴን ጨብጠሽ ተነሽ። ካጣሾ በላይ ልሁንሽ በለውጡ ፍቅሬን መልሺ ጉስቁልነሽ ወገድ በክብሬ ክብርሽ ይታደስ ከትቢያ ላንሳሽ አለሜ በችግርን በሻይ ይፍሰስ ገላሽን በማር ልጠበው መላካልሽን በወተት ከሽቱ ገንዳ ልንከርሽ አልባስጥሮሱ ካለበት የእሳት ጋሞራ ፈሳሽ ከቀለጠው አለት በፍኝ ለከንፈርሽ ቀለም እንዲሆን ላምጣልሽና ዘግኝ ላይንሽም ኩል ቢሆንሽ ሽፋሽፍትኝ ቢያጸና ከመብረቅ የመዘዝኩትን የብርሃን ድቁስ ቅቢና በሰይፍ የስለት ሰብሬ ካረገፍኳቸው ከዋክብት ለሳንቃቸው ደረትሽና ለውብ አንገትሽ ሽልማት ለሾሎ ጡትሽ መያዣ በጨረር ፈትል ሰርቼ ከፀሐይ ብርሃን ዘለለበት ለእጅሽ ማንባር አምጥቼ ለመለሎ እግሮችሽ አልቦና ጫማ ቢሆንሽ ጨረቃን በአልማዝ አስጌጬ የእኔ ዓለም በእውነት ላምጣልሽ ሁሉን ለክብርሽ ብዬ ከሞላውልሽ በኋላ ፍቅሬ የጅልነት ሆኖ እስከምለወጥ በሌላ እዴ ሰላም ሰላም ጤና ይስጥልኝ። ክብሯትና ክብሯን በር እያለች ነው። አዩላት ሲገባ ገባ በሉ። ክብሯት ክብሯትና ክብሯን። ኢንጂነሩም እንግዲህ ይመጣሉ ስደውልላቸው፣ ስልካቸው እያስቸገረኝ ነው በእውነቱ። በእውነቱ ያው እስከዚህ ጨዋታው እስኪ ጨዋታው በቃ እንትን እስኪል ድረስ እስኪ እንግዲህ እዚህ ያሉ ግጥሞችን እናነባለን። ደግነተ ከዚህ እግዚአብሔር ይመስገን፣ ክብሩ ይስፋ። ሰላም ሰላም። ጥበብን በጎላ ነግሬውን ነበረ ጥበብ ምጥ ነው ብለው ጥበብን ለመውደድ ያማጡት አስምጠው ለመጥበብ ቅመን ስናጠብን ውለን ቦግ ያለልን መስሎን እኛው ቦግ ብለን ብንጠብቅ ብንጠብቅ በምርቃና ግለን ከቴኛ ሳንሰማ ጥበብ ተሸልማ እንደገና ሙክት ታርዳ ተበላልታ ለዱለት ተከትፋ ለጥበብ ተዘልዝላ ዛሬ ያገኘናት ጥበብን በምንቸት ጥበብን በጎላ ዘጠኝ ፒን አድርገኝ እስኪ። ትችላለህ እኮ ግን አለች እኮ። ሰላም ፒን አድርገኝ እስኪ። ፒን ላድርግሽ። ለምን ችግር አለው? ምን ችግር አለው? በኋላ እየረሳሁት ነው እንጂ ፒን ሆኖ ሲቀር ደግሞ ሰዓት እንትን አይልም አሉ። እኔ ደግሞ ረሳለሁ። ችግሩ ስወጣ እረሳለሁ። አይዱዛት ቆሎይስ ጉድ ለእኛ ጉድ ለእነሱ። ኢትዮጵያ የአገሬ አውራ የአገር መቤት የቅድመ ስልጣኔ ፋና የሰው ዘር መገኛ እምብርት የታሪክ ተውፊት መደላድል ያለም ሕዝብ ሁሉ እናት ኢትዮጵያ፣ ታሪክሽ ከሁሉ ቅድሚያ። በትራክ አንበሶች ልጆችሽ ስምሽ ዛሬም ተጠራ። ብራቮ አቢሲኒያ! ሶስት ሺህ ዘመን ባይገበሬነት ሽንፈትን ሳያየ ኖረ። የጦቢያን ታሪክ ካየነው ወንድነት የዘር ነበረ። ባለሶስት ቀለማት ሰንደቁን በልዩ ወኔ አንግቦ የአባት አደራ ምርቃቱን የወገኑን ጉጉት አስቦ በፍጹም ሽንፈትን ላይ ከአምላክ ኃይል ተውቦ ከአላፍ እግሮቹ መሃል በመብረቅ ፍጥነት ገስግሶ ከይበገሬው ሳንበው ሳስቦ ተንፍሶ በትንታግ ፍላጻ እግሮቹ መሮ ትራሱን ገምሶ በደስታ ገጹን አማጥፎ የድሉን ሪባን በጥሶ ከአላፍ ሰንደቆች መሃል የምየን የኢትዮጵያ ክብሯን ደማሙን ሰንደቅ አንግሶ ከአላፍ ባዕዳን መሃል በመጻተኝነት ቁሞ የድል አየር ተንፍሶ የሀገሩን መዝሙር ሲሰማ በባንደሬው ስር በፍቅር በደስታ ሲቃልቅሶ ዓለምን ጉድ አሰኘ ብርና ወርቁን ነሐሱን ሜዳሊያውን አፍሶ ረሃብ ባደቀቀው ጎኑ አጥንቱ ተቆረጠበት በቴሌቪዥን መስኮታቸው ለምጽዋት በተሰጣበት ጠኔ ባዘለው ድካሙ ከሞት ጋር ትግል ገጥሞበት ያለ ምንም እርጥባት ሽቶ ጎኑን ካስቆጠረበት ከደረቱ ስር ደም ጎርሶ ትውልዱን የታዘበበት ችግር የማይበግረው የመረረ ደም የሚረጭ ጀግና ቆራጥ ልብ አለበት። ይህንን ነበር አለም ጭራሽ ያልደረሰበት ለላንቲካቸው ማድመቂያ የራር ሲምቦል ባደረጉበት በኦክስፎርድ ዲክሽነሪያቸው ፌሜን ተርጉመውበት ለራፍ ፍቺ ምሳሌ ኢትዮጵያ በተባለበት የጀግናን ሐሞት የሚያፈስ የአንበሳ ልብ አለበት። ይህን መራር እውነት ነው ሳይወድ በግድ የጋቱት አለምን ጉድ ጉድ ሴት በሕብረት በኛም በነሱም ቋንቋ የነሱ ለእኛ ዝማሬ የእኛ ለነሱ ሲቃ መቸ በበላ ሆነና አሰስ ገበሱን ባጋበሰ፣ መቼ በሀብት ሆነና ሚሊዮን ዶላር ባፈሰሰ፣ አርሲ በመወለዱ እንጂ ሜዳሊያውን ያፈሰ፣ አማራ ትግራይ፣ ደቡብ መወለድ እንጂ ኢትዮጵያ መወለዱ እንጂ ወርቁን ብሩን ያሳፈሰ። ይበል ነው ይበል ብለናል፣ ዛሬ ነው ማታ ድሉ የአንበሳ ድርሻ፣ ታቅፈው በሆታ በድል ሲዘሉ፣ ጉሮ ወሸባ ብለናል የምየ ልጆች በሙሉ ዓለም ግራ እስኪት ገበው ጠጠን ረካን ከድሉ እስታይ አትሌቶቻችን በጀግና ግብራችሁ ኮርተናል። እግራችሁ በረካ ይሁን አገኙ አትገኙ ብለናል። ይፋት እየደግነሽ ለምን በዚህ ገባ ሰለሚን አለሁልሽ። እግዚአብሔር ይመስገን ኔ ወድብ ተብለሻል። ለምን በዚህ ገባ እንትነ ኢንጂነሩ ከሌለ ምን ላድርግ ታዲያ እሱ ከሌለ ብቻዬን ከማን ጋር ልግባ? ወይ ደግሞ አንቺ ትገቢ ያለሽ ሰላምዬ እስኪ ነ ግቢ፣ ስልኬን ልስጥሽና ቴሌግራም ላይ በእንደገና ጻፊ ዜሮ ዘጠኝ አስራ ስምንት ሰላሳ ሶስት ሀያ አምስት ሀምሳ ስምንት ብለሽ ቴሌግራም ላይ አዳርገሽ ዜሮ ዘጠኝ አስራ ስምንት ሰላሳ ሶስት ሀያ አምስት አምሳ ስምንት አንቺን ነበረ። አበስ ገበርኩ ብያለሁ በጾም ትሽን አይቻለሁ በማማት ስወርቅ ስነሳ ባንቺ ባየሁት አበሳ ልቤ ተሰብሮ ካልቀረ መስቀል ሳንቺን ነበረ። እምቢ በይ እማዬ ይላል። ይህን አንብቤዋለሁ፣ ባለፈው ባለፉ ከምደግመው ሌላ ልፈልግ ትገቢ ያለሽ ወይ ትሰቃ ያለሽ ገስት ይቀፊኝ በቅፍሽኝ ሳልወጣ ምነው ምጽት በመጣ ከአንቺስ ወዲያ ማን አለ ገላን ገነት ያስባለ ገነት የለም አትበሉ ደፋር መናፍቅ ሁሉ በይቀፊኝ ክብሯትና ክብሯን ገባገባ እያላችሁ አስራ አንድ ሰው ከላይ ይታየኛል፣ ላይክ ግን ሶስት ነው። ለምን ላይክ እንደማታደርጉ ቲጂ ሰላም ላይ ብላለች። ግራ ነው የሚገባው። ላይክ አድርጉ ስትሏቸው ደግሞ የሚወጡት ነገር ስበርግገው የበሻ አበሻ ምቀኛ ነው የሚል ግጥም እየፈለግኩ ነው። ላይክ አርግ ስትለው ጥሎ ይወጣል። ትቶክ አበሻ ክፋተኛ ነው ግድ የለህም የሚል ግጥም እየፈለግኩ ውበት ሽና ሽብር ከአንድ ማህፀን ተስማምተው በሚያስደምም ድንቅ ትንግርት በአፋር ውህድ ውስጥ ተኝተው ውበት ተመልካችን ዘርቀ ጥለቀኝ እያለ አለት ቀልጦ እንደ ሻማ ልውጣ ልፍሰስ እያለ ብርሃን ሲፈን ብርሃን ሲበትን የሳት ጅረት ሲማታ የመቅሰፍት በትር ድኑ በነሪድ ቋያ ቱማታ ክብሯትና ክብሯን ላይክ ሸር እያደረጋችሁ ላይክ ማድረግ ብዙም አይከፈልበትም። ከገባችሁ አይቀር ኢሜል ከሌላችሁ ካልሆነ በስተቀር ክብሯትና ክብሯ ነው። ኮሜንት ስጡ፣ ተጫወቱ፣ ተወያዩ። የተከዜ ቲቪ የቀጥታ ስርጭታችን ነው። ቱፋታ መቻጠውትና ህመሜን አይኗ ነው የበለኝ እኔን ሐኪም ጠብብ ያልሻ ስቃዬን ለማስታገሻ ጠበል ሱባኤ የማትበሉኝ ህመሜ ለእኔ ነው ተውልኝ

ዋው እህቶች ነው ሳራ መጣለች። ሳራ ጎር ገራገውያ ገራጊ ኑ የኔ ቤት ብላለች። ሂዱላት ሂዱላት። አሁን ሳይሆን ከስንት ሰዓት በኋላ መሰለች የሚመጡልሽ በላይክ ስሙልኝ በላይክ መጣለች። እናመሰግናለን እናመሰግናለን። ክብሯትና ክብሯን ገባ ገባ በሉ ተጫወቱ አይሰራም ምኑ? ኦኬ ልትመጭ ብለሽ እንዴ? ከዚህ ወጥቼ ነው አብዛኛው የምትመጪው። ስልኬን አግኝተሽዋል ወይ? ቴሌግራሙ አይሰራም። 09 ቴሌግራም ላይ ሃይ በይኝና ከዚህ ወጥቼ ላይ ቱጌዘር የሚለውን ነክቼ ከዛ ነው ገስት ላይ ማስገባሽ። አሁንማ እንትን ነው እኮ የመጣሁት በዚህ በልሙጡ ነው አይደል? እንዲህ በሚያደርጉት እና ያው የምትቆይ ከሆነ ርዕሱንም ልንቀይረው እንችላለን። ምን እንበለው ርዕሱን? መጀመሪያ ስልኬን ሜክሹር ዛት ወይ ደግሞ አውራ ክሊክ የሚለው ጋ እኮ ታገኝኛለሽ። አውራ ክሊክ እዛ ግሩፕ እየተሰባረለሽም ሰላም ቲጂ ነች ህጂ ያው ቴሌግራም ላይ አግኝቻታለው። ይፋት እየተነየን ቴሌግራም አባል ነች ወይ የሆነ ግሩፕ እንፍጠር። እንደ ራሳችን የቴሌግራም ግሩፕ እኮ አሪፍ ነው። የሆነ ኢንቫይት ለማድረግ ቪዲዮዎችን ለመዘያየር ወጥቻለው ማለት ኦኬ። ከግሩፑ እዳዝንት ማተር ስልኬ ሴብ ታደረግና እኮ አድማረግ ነው ይፋት የማስገባት ትችላለሽ፣ ሊንክ ትላክልሽ። ይፋት ወይ አንለስ የስልኬ 0918332558 ነው። ማለቴ ካውራ እሺ፣ ስልኬን በደንብ ስምኝ አሁን እንደገናና ወይ አስራ ስምንት ቤት ሆኖ ሰላሳ ሶስት ሀያ አምስት አምሳ ስምንት ነው። አስራ ስምንት ቤት ዜሮ ዘጠኝ አስራ ስምንት ሰላሳ ሶስት ሀያ አምስት አምሳ ስምንት የስ ነው። ሰላሳ ሶስት ሀያ አምስት አምሳ ስምንት አዎ። አጥፊው አጥፊውና ቴሌግራም ላይ ስታገኘኝ ንገር ማግኘት። ከዛ ከዚህ ወጥቼ ነው እንደገና ኢንቫይት ማድረግሽ። ቴሌግራም ላይ ይፋት ጋም ስላለው ይፋታውን ሂዳ ካልሆነ እንትንትል ይሻለች። የሆነ ነገር ፎርወርድ ታደርጊና በዛ መግባት ትችላለች። ሀይ በይ። አፍተር ዛት እዚህ እንወጣለን፣ በዚህኛው። ከዛ ላይቭ ቱጌዘር በሚለው እንገባለን እናወራለን ማለት ነው እናወራለን በቃ፣ የአንቺ ቤተሰቦች እንዳለ ይመጣሉ። ምናልባት መቶ ሶስት መቶ ልንደስ እንችላለን። እና ልግባ በዛኛው ዓለም በፍቅሯ ብትረተኝ ስጋዬን ብዬ አድሬያለሁ፣ ነፍሴን ለነፍስ ሳልል የሰማይ ዋጋ ጥቻለሁ። አንዴ ካልቀረ መኮነኔ መሽቶ እስኪነጋ ነጋ ጠጣለሁ። ለዘይቺ ብሎ ጠቢቡ ተናግሯልና መስተ ፍስህ ፍቅርሽን ቅጩ አዋሽን አንጠፍጥፊና ወይኔ አንቺን ብያለሁ የሌለው ሁሉ ይቅርና

እሺ፣ ከዛስ? እሺ፣ ከዛስ? ኦኬ፣ ልውጣና ከዚህ ቴሌግራሙን አገኘሁሽ። ቆይ ስገባ ቴሌግራም እኮ አላገኘሁሽም። አሁን ያለው አይቀርም ነው ያንቺ ነው፣ ሁና ያለው አይቀርምሽ። ከዚህ ልውጣና በዛ ልምጣሽ።